የእመቤታችን አስራት ናት ኢትዮጵያ አትጠፋም እንዲህ አይነት ተረት ተረት ኢትዮጵያ አትጠፋም ብሎ ነገር የለም አትደንዝዝ እስታንቡል ጠፍላለች ዮሐንስ አፈወርቅ ቤተክርስቲያን መስጊድ ሆነዋል እኛ ከዮሐንስ አፈወርቅ እንበልጣለን ከዛ ዘመን በነበረው ቅዱስና እንበልጣለን ከትላንት ወደ አንድ እህቴ ምን አለች ምንድነው ዋናው ጸሎትህ አለች ውዳሴ ማርያም አልኳት ማን ነው የጻፈው አለች ቅዱስ ኤፍሬም ቅዱስ ኤፍሬም የት ሀገር ሰው አለች የሶሪያ ሶሪያ አለች አለች። ኦርቶዶክሶቹ አሉ አለች። አረ የሉም ውለ ያንተን ጸሎት የጻፈችው ሀገር ጠፍታለች። እኛ ልዩ አይደለንም። ለክርስቶስ ሰው ሁሉ እኩል ነው። ኢትዮጵያ አትጠፋም ብሎ ነገር የለም። አትደንዝዝ 11 ሚሊዮን ክርስቲያን ነው በመጀመሪያው የወያኔ 15 ዓመት ሃይማኖቱን የቀየረው በጫና። ኢትዮጵያ አስራት ናት ምንም አትሆንም ምንም። እኛ ምንም ካልሆን ነው እሷ ምንም አትሆነው። ኢትዮጵያ የሚባል ያለኛ የሚኖር ነገር የለም። እኛ ነን ኢትዮጵያ ይሄ ወሃብያውና የጀርመን ክርስትናው ያስቀየረው ኦሮሞ አስራ አንድ ሚሊዮን ነው። አልጠፋንም። እነሱ ኢትዮጵያ አይደሉም፣ ነፍስ አይደሉም። በክርስቶስ መንግስት መኖር አይፈልጉም። አንጠፋም ይልሃል ዝም ብሎ ምንድነውም፣ አንጠፋም ምንድነንኛ ጂኦግራፊ ወይም መሬቱ እኮ አይደለም። አይጠፋም የሚባለው ቅድስናና ከእግዚአብሔር ጋር የሚኖር ህዝብ ማለት ነው። ያ ህዝብ ይጠፋል። እንዳንጠፋ እያንዳንዱ ሰው ነው መስራት ያለ በእርግጥም እኔ ከመምህር ፋንታሁን ዋቄ ሀሳብ ጋር አስማማለሁ። በጣም ትክክለኛ ነጥብ ነው ያነሳው። መጥፋት ሲባል የመሬት መጥፋት አይደለም። መሬቱ ይኖራል፣ ምድሩ ይኖራል። ዳሩ ግን ሰው ነው ማንነቱ ከጠፋ አለ ለማለት አይቻልም። ሰው የአሁኖቹ ነቱርክ ነሶሪያ ተነስተዋል። ማንነታቸው ጠፍቷል። እነዛ አካባቢዎች ሰዎቹ ቋንቋቸውም፣ ባህላቸውም ሃይማኖታቸው በከፊሉ በጨረፍታ እንጂ እዚህ ግባ በሚባል ደረጃ የለም ይህ ማለት ጠፍተዋል ማለት ነው ስለዚህ የኢትዮጵያም ኬዝ ያማይሆንበት ነገር የለም ካልተነቃ ጥንቃቤ ካልተደረገ ብርታት ካልተደረገ ሰው የተቻለውን ካላረገ ለሌሎች አካባቢዎችም የማይሆንበት የሆንበት ምንም አይነት አገባብ የለም ነው እራሳቸውን ጠብቀው የቆዩ ሌሎች ብዙዎች አሉ እንደ ግሪኮች ያሉ አሉ ራሳቸውን ለመጠበቅ የቻሉ በብዙ ግፊቶችም ራሳቸውን አበረትተው ይቆዩ። ስለዚህ ያ ያስፈልገናል። ራሳቸውን ካጠነከሩት ከበረቱት እንደ አርመንያዎች አሉ። በጣም የቆዩ ራሳቸውን የጠበቁ እምነታቸውን የጠበቁ አሀት እህት ቤተክርስቲያን ናት ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የአርመኒያ ቤተክርስቲያን ዛሬም ዘጠና በመቶ ምናምን ኦርቶዶክስ ተዋህዶ ክርስቲያን ናቸው እዛ ያሉት። ይህ ማለት ጠብቀዋል ማለት ነው። ራሳችሁ ማንነታችሁ፣ ይህ ሁሉ በጥረት ነው። ፈጣሪ የሚያግዘው ሰው ሲጥር ነው። ዝም ብሎ አይሆንም ነው። በዚህ ይስማማል። ማንም ከማንም አይበልጥም። በእኩልነት ነው የሚያየ ሁሉንም አምላክ። ስለዚህ ራሱን የጠበቀ ይጠበቃል ማለት ነው። ለኢትዮጵያ የተለየ የሚሆንበት ነገር የለም ሰው ካለካ በስተቀር ነጡ ና የሚያስማማን ሀሳብ ነው። አላህ አክበር እያሉን ነው ያረደ አይናችን እያየን አርዶን እኮ እንደ ሰው አጥተው የታረገበትን ትኖር እኮ ነው። በእንጨት እየወዙ አይኑ ነው አውጥተውት እያየን ምንም ያረግናቸው ነገር የለም። እንደዚህ አሰቃይተው ገደሉት። ባለቤቴን ታረዱት ውስጥ አንዱ አስፈራ ትርፌ ነው የአይምሮ መምጠኛ ነው። ትንሽ አይምሮ ዘገምተኛ ነው። እሱንም በድንጋይ ጨፍጭፈውት ነው። በድንጋይ ተጨፍጭፈው ከዚህ በላይ የለም። አርዶታ በጀርባውን አዙረው ያረደ የአርሲ ክርስቲያኖች ግድያ ዛሬና ትላንት ጀመር ይመስላችሁ ነን የውሃን ካላችሁ ያሳዩችሁ ሄደው ከአምስት ዓመት በፊት ኦርቶዶክሳን ተገለው ታርደው ተጨፍጭፈው ድምጻቸውን ለሚዲያ እያሰሙ የምንመለከተው ነውና እና እንዲ ዛን ጊዜ የሚዲያ ሽፋን ማግኝተው ነበር። እንደዚሁም ደግሞ ከኋላ ካያችሁ ቪዲዮ ላይ ይታያሉ፣ ጳጳሳትም እዛ ይገኛሉ። እንደምታውቁት አሁን ደግሞ የሚዲያ ሽፋንም የለም። በእርቱ ልጆች አይዟችሁ የሚልም አባትም የላቸው አርሲ ላይ ክርስቲያኖች እንደዚህ ሲጨፈጨፉ ሶስት መንግስታት ፈራርቆበታል። አቶ መለስ ዜናዊ፣ ሀይለማርያም እና ጠቅላይ ሚኒስትር ዶክተር አብይ አህመድ ፈራርቆበት አግኝቷን እየመሩ ይገኛሉ ግን በፓርላማ ሲያወረ የተመለከት ነው። የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ነው ስሙት። እነዚህ አክራሪዎች። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በአንድ ወቅት በፓርላማ ላይ ባደረጉት ንግግራቸው በአርሲ ዞን ስለሚገኙ ሽብርተኛ ኃይሎች እንዲህ ሲል ተናግረው ነበር። ቻፒያም ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል። አብዛኛው ባል ኒዋስ ይህን ህዋስ የዚህ ህዋስ አባላት የነበሩት በሙሉ ሰለፊዎች ናቸው። ይህ ማለት ሰለፊዎቹ ኢትዮጵያ ውስጥ ያሉት ሰለፊዎች አልቃይዳ ናቸው ማለት አይደለም። በጣም የሚበዙት አይደሉም። አብዛኛው ህዝብ ሙስሊም ስለሆነ የእስላም መንግስት ነው መቋቋም ያለበት የሚል ቅስቀሳ በሰፊው ነው የሚካሄደው፣ በእነዚህ አክራሪዎች። በእነዚህ ሙስሊሙና በክርስቲያኑ መካከል የቆየው መቻቻል ማውገዝ፣ ማጥፋት ነው ስራው። አንዳንዶቹ ሰለፊዎች፣ ሁሉም አይደለም፣ አንዳንዶቹ ከሰለፊዎች ውስጥ ጫፍ የረገጥቱ ምን ሊያደርጉ እንደሚችሉ በሀገራችን ምልክቱ እያየን ነው። ይሄ ነገር በእንጭጩ መቀጨት ነው። ይሄ ልጅም ሲናገር እንደሰማሁት እንግዲህ አላህ አክበር እያሉ ያደርጉ ሲል ነበርና፣ እነማን ናቸው ይሄን የሚያደርጉ ስንል አሁን የምናውቃቸው የውሃ የዋህ መስኪ ነው ሙስሊሞች አጠጋዎችም የሚገኙ ታስለ ኖራቸው አይደሉም። አልቃይዳ የተባሉት እንደ አይኤስ ያሉ ይሄ ጨፍጫፊው ገዳዩ ቡድን የት ይገኛል? ባልስ ይገኛል አለ። ይሄ ማለት ከ10 15 አመት በፊት የተናገሩት ነገር ማጅን ለ10 15 አመታት ሶስት መሪዎች ለኢትዮጵያ ሲፈራረቁ ኦርቶዶክሳን ይጨፈጨፉ ነበር፣ ክርስቲያኖች ይጨፈጨፉ ነበር። ያልቃይዳ የተባለው ዋና አላማ ምንድን ነው? ክርስትና ማጥፋት ነው። ናይጄሪያ ላይ አላህ አክበር እያለ ሰዎች ሲጨፈጨፉ የነበረ ነው። እዚህ አጋጣሚ ጴንጤዎችን ማወቅ ያለባቸው ነገር ዛሬ ለኛና ተቃንጂ ነግ መናንተ ነው ባይሰው እዶ እዶ ደሞ ሶፊያ ሙስሊሞችንም እንደነ ሐጂ ሙፍቲ ያሉትን ማጥቃቱ የማይቀር ነውና ሁላችንም እንዳችን እናሰማ፣ ሙስሊም ክርስቲያን ሳንል እነዚህን ኃይል መቃወም ይኖርብናል። አሁንም ቢሆን ፍትሕ በውጭ ኃይል በጨካኝ እንደሚጨፈጨፉ ክርስቲያን ወገኖቻቸው። ይሄ ቪዲዮ ሁላችሁም ላይክ፣ ሼር፣ ኮፒ ሊንክ ያጋጩ ለብዙ ቻሌንጅ ያድርሱልኝ። እንግዲህ እነሰማችሁት ነው ባርሲ ሲደረግ የነበረው ነገር አዲስ ነገር አይደለም። ባለፉት 15 20 አመታት ሲደረግ የቆየ ነገር ነው በዛ ያሉ ክርስቲያኖች እስከ ዛሬ በዚሁ በሰቆቃ ውስጥ ነው ያሉት። የቆየ ነገር ነው። መፍትሄ ሰጥቷል ሊሰጥቷል እየተባለ እንደዘለቀ ነገር ነው። ስለዚህ አሁን በጽንፈኝነት ነው ያስቡ፣ በክፋት ነው ያሱ፣ እኛ ብቻ የሚሉት በዚህ መልኩ እያስኬዱት ነው የሚገኙት። እንዳያችሁን ይሄ ነገር መቆም አለበት። ህዝቡ አብሮ ተቻችሎ ተስማምቶ እየኖረ ያለውን የሚበተን ነው ይሄ በክፉ መተሳሰብ የሚያመጣ ነው፣ ጥርጣሬ ነው። በጎረቤቶች በቤተ መካከል ክርክር የሚያስፈጥር ነገር ስለሆነ ለዚህ ነገር አፋጣኝ መፍትሄ ያስፈልጋል፣ እንደሰማችሁት። ስለዚህ ድምፅ መሆኑ መቆም የለበትም፣ በዚሁ መዝለቅ አለበት። እንዳያችሁት ነው በቪዲዮ ከዚህ በፊት የሚዲያ ሽፋንም አግኝተዋል። አሁን ግን እነቀሲስ ታጋይንም እንደሰማችኋቸው ጉዳዩ የሃይማኖት አይደለም ብለው ሲያደፍኑትን ያየ ነው የሃይማኖት ተቋማቱ ጉባኤ ማለት ነው። በዚህ ደረጃ ነገሩን የማዳፈንም ስራ ነው እየተሰራ ያለው። ስለዚህ አያስማማንም፣ ይሄ ነገር በዚህ ደረጃ ተዳፍኖ መቅረት የለበትም። ድምፅ መሰማት አለበት፣ መስፋፋት አለበት። ነገሩ ይበልጥ ለውጭ የሚዲያን ድርጅቶችን መድረስ አለበት። ያ ነገር መቆም አለበት ነው። በቃ ሰው ሰላም ሆኖ መኖር አለበት ነው የሚለው ሐሳባችን ሁሉ ያ ነው እንጂ የሃይማኖት አይደለም እንደው ተለይተው ኦርቶዶክስ ተዋህዶ ክርስቲያኖች ተጋለው ነገሩ ሃይማኖት አይደለም ማለት ይሄ ዝም ብሎ የውሸት ንግግር ለማዳፈን ከመሞከርም አንጻር አስቡት። አይደለም ሀያ አስራ አምስት ዓመት አስራ አምስት ቀንና ሀያ ቀን ራሱ እዚህ ደረጃውስጥ ማለፍ ቀላል የሚባል ነገር አይደለም። እና ከባድ ነው እና አሁንም ድምፅ መሆናችንን እንቀጥል ላለን እንደሰማችሁት ነው። ስለተከታተላችሁ እናመሰግናለን። እንቀጥላለን። ድምፅ መሆናችንን ሐሳቦች ማሰማታችንን ተከታተሉን። እናመሰግናለን።